አርስተ ዜና፦ አነጋጋሪ ስለሆነው አዋጅ አስተያየት የሰጠችው ጠበቃ ሀሰተኛ መረጃ በማሰራጨት ተከሰሰች። ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣናነሽ ሁለት ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ ይጠበቃል። በማንያማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ ሀገር ውስጥ ገቡ። የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒውክሊየር ጋር ምንም ግንኙነት የለውም፤ አያቶላ ኻሜኒ። ሰላም ጤና ይስጥልን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች ከደረጀ ዘወይንዬ ሚዲያ የዕለቱን የዜና ጥንክሮች ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ የምቆየው እኔ ጽዮን ወርቁ ነኝ። የማህበረ ዘወይንዬ መስራች እንዲሁም ስለ ኢትዮጵያ ዘማንልም ፕሬዚዳንትና የደረጀ ዘወይንዬ ሚዲያ ባለቤት የሆኑት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሰኞ ሰኔ 16 ቀን 2017 ዓ ም ማንነታቸው ባልታወቀ የህግ አካላት ለጥያቄ ትፈልጋላችሁ በሚል ከቢሯቸው ወደ መኪናቸው በሚሄዱበት ሰዓት መወሰዳቸው ይታወሳል። ይህን ተከትሎም ረቡ ሰኔ 18 ቀን 2017 ዓ ም ልደታ ፌዴራል ወንጀል ምድብ ችሎት ቀርበው የነበረ ሲሆን የዋስትና መብታቸው ተከብሮ የ50 ብር ዋስ ከፍለው እንዲወጡ ፍርድ ቤት የፈቀደላቸው ቢሆንም የዋስትና ሂደቱ ከተጠና ከተጠናቀቀ በኋላ ይግባኝ በመጠየቁ በዛው በማረፊያ ቤት እንዲቆዩ ተወስኗል። በትናንትና እለትም የጤና እክል ገጥሟቸው በባልቻ ሆስፒታል እንደነበሩ ከቤተሰቦቻቸው ያገኘናቸው መረጃ ጠቁማሉ። ከዚህ ጋር ተያይዞ ያሉ አዲስ መረጃዎችን በወቅቱ እንደምናሳውቃችሁ በአክብሮት እንገልጻል። በቀጣይ ወደ ያዝናቸው የሀገሩ ዜናዎች አነጋጋሪ ስለሆነው አዋጅ አስተያየት የሰጠችው ጠበቃ ሐሰተኛ መረጃ በማሰራጨት በሚል ተከሰሰች። ባለፈው ሳምንት በቁጥጥር ስር የዋለችው የህግ ባለሙያ ሰብለ አሰፋ ሐሰተኛ መረጃ በማሰራጨት እንደተከሰሰች ጠበቃዋ ለቢቢሲ ተናገሩ። የህግ ባለሙያዋ በወንጀል የተገኘ ንብረት ህጋዊ በማስመሰልና ሽብርተኝነትን በገንዘብ መደገፍን ለመቆጣጠር በጸደቀው ማሻሻያ አዋጅ ዙሪያ በማህበራዊ የትስስር ገጽ ላይ አስተያየት መስጠቷን ተከትሎ ነበር ባለፈው ሳምንት ሐሙስ ሰኔ 18 2017 ዓ ም በቁጥጥር ስር የዋለችው አርብ ሰኔ 13 ልደታ ፍርድ ቤት 11ኛ መደበኛ ችሎት የቀረበችው የህግ ባለሙያዋ ሰብለ የዋስትና መብቷ ተከብሮ በ30 ሺህ ብር ዋስ በማግስቱ ቅዳሜ ከእስር ተፈታለች። በማሻሻያው ሽፋን ስር ምርመራ የሚከናወኑ መርማሪዎችን ከአቅማቸው በላይ ሆኖ ከግድያ ወንጀል በስተቀር በሚፈጸሟቸው ወንጀሎች እንደማይከሰሱ መደንገጉን ተከትሎ መነጋገሪያ ሆኗል። ጠበቃዋ በመቶ ሺዎች ተከታይ ባላቸውና በሰሞኑ የተከፈቱ ቲክቶክና የፌስቡክ ገጾቿ ላይ ስለ ድንጋጌ ሁለት አስተያየቶችን ሰጥታለች። ይህን ተከትሎ ሐሙስ ሰኔ 12 2017 ዓ ም በቀኑ 7 ሰዓት አካባቢ በፖሊስ እንፈልግሻለን ተብላ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ መታሰሯን ጠበቃዋ አንቷ እንዳለን በእውቀቱ ለቢቢሲ ተናግረዋል። በማግስቱ አርብ ሰኔ 13 2017 ዓ ም ልደታ ፍርድ ቤት 11ኛ ምድብ ችሎት የቀረበች ሲሆን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ 1185 ህዝባር 2012 አንቀጽ 23 5 ና 7 ን ተላልፋ ተገኝታለች በሚል ክስ ተመስርቶባታል። የወንጀል ዝርዝሩ ተከሳሿ የወንጀል ድርጊት ስለመፈጸማምና የተጠርጣሪነት ቃል መስጠቷን የሚያስረዳ ሲሆን፣ ጠበቃዋ ይህን ቃል በፖሊስ ጫና ስር ጠበቃና ማካሪዋ በሌለበት የተሰጠ በመሆኑ አንቀበለውም ብለዋል። ተከሳሿ ጥፋተኛ ነኝ ብላ አታምንም ሲሉ የደንበኛውን አቋም የተናገሩት ጠበቃው ሀሳብን በነፃነት የመግለጽ መብትና በተከሰሰችበት አዋስ የማያስከስስ ተብሎ የተቀመጡ ሁኔታዎች ጥበቃ እንደሚሰጧት ገልጸዋል። አንድ ሰው ሙያዊ ትንታኔ በሰጠበት ጉዳይ ላይ ሊጠየቅ አይገባም፣ አዋጁም ላይ አለ። አንድ አስተያየት ሀሰተኛና የጥላቻ ንግግር ተብሎ በማይወሰደው በዜና ትንታኔ፣ በሙያ በፖለቲካ ትችት ሲቀርብ ነው በማለት ስለ ክሱ አብራርቷል። ሁላችንም አዋጅ ተመልክተን የራሳችንን አስተያየት እንይዛለን። እንደ ህግ ባለሙያ በተናገርን ቁጥር መንግስትን ካልጣመው ጥፋተኛ ናችሁ ልንባል ነው ማለት ነው በማለት ተከሳሿ የራሷን አስተያየት ማንጸባረቋን ጠቁመዋል። ትንታኔ ነው የምትሰራው። ትንታኔ ላይ ሰው ተሳሳተ ተብሎ ጥላቻ ተብሎ አይከሰስም። ፍላጎቱ መታየት አለበት። በየቀኑ የምታደርገው ነገር ነው ሲሉም ክሱን አጣጥለዋል። ክሱ ውድቅ መደረግ ያለበት ነው ያሉት አቶ አንዳለም ክሱ እንዲቋረጥ አቤቱታ እንደሚያቀርቡ ለቢቢሲ ተናግረዋል። ጠበቃው በአወዛጋቢው አዋጅ ዙሪያ በግል ከተከሳሹ የተለየ ሀሳብ እንዳላቸው ጠቁመው አስተያየቱ የሚያሳስር ቀርቶ የሚያስወቅስም የሚያነጋግርም አይደለም ብለዋል። የክሱን አንድምታ በሚመለከት በቢቢሲ የተጠየቁት አቶ አንዳለም በጣም አሳሳቢና መጥፎ አዝማሚያ ብለውታል። መንግስትን በሚረዳ መልኩ አልተነተ ያልተነችም፣ በማለት የሚያሳስር ከሆነ በጣም አሳሳቢ ነው፣ መጥፋ አዝማሚያም ነው ሲሉ አብራርተውታል። ፍርድ ቤቱ የግራ ቀኙን ለመስማት ለሐምሌ 4 2017 ዓም ቀጠሮ ሰጥቷል። ባለፈው ሳምንት በህዝብ ተወካዮች ምክር ቤት የጸደቀው በሽፋን ስር ምርመራ የሚያከናውን ሰው ከአቅሙ በላይና ከፍቃዱ ውጭ ለሚፈጸመው ከግድያ ውጭ የሆነ ክስ እንዳያቀርብበት የሚያደርግ ነው። ይህ የአዋጁ አካል ከተወሰኑ የምክር ቤቱ አባላት ተቃውሞና ጥያቄ የቀረበበት ሲሆን የመብት ተቆርቋሪዎችም ለሰብአዊ መብቶች ጥሰት በር ይከፍታል በሚል ስጋታቸውን እየገለጹ ነው። ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣናነሽ ሁለት ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ ይጠበቃል። ከጅቡቲ ወደብ ተነስታ የየብስ ጉዞ ከጀመረች ከሁለት ወር በላይ ያስቆጠረችው ጣናነሽ ሁለት ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ገለጸ። በተቋሙ የኮሚኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ለቢቢሲ እንደገለጹት ጀልባዋ ከጅቡቲ ወደብ የተነሳችው መጋቢት 30 2017 ዓም ሲሆን ሰኔ 13 2017 ዓም አዲስ አበባ ከተማ ደርሳለች ለሀገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣናነሽ ሁለትና ሌላ መለስተኛ እቃ መጫኛ ጀልባ ከቻይና ተነስተው ጅቡቲ ዶራሌ ወደብ መድረሳቸው የተገለጸው ባለፈው ዓመት መጋቢት 30 ነበር። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ ሁለት ከ500 በላይ ኪሎ ሜትሮችን አቆራርጣ ጣና ሐይቅ በሚገኝበት ባህርዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎም ይጠበቃል። ይህም መንገድ ላይ በሚያጋጥሙ ሁኔታዎች የሚወሰን ይሆናል። ጣናነሽ ሁለት ጀልባ 150 ሜትሪክ ቶን ክብደትና 35 ሜትር ርዝመት ያላት ሲሆን 188 ሰዎችን የመያዝ አቅም እንዳላት ተገልጿል። በማይናማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ ሀገር ውስጥ ተመለሱ። ከማይኒያማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች እጅ ከወደቁ 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ወደ ሀገር መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ተናገሩ። ከወንጀል ካምፖቹ መውጣት ያልቻሉ 72 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን፣ ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ሕይወቱ እንዳለፈም ተገልጿል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶ ዲሞክራቲክ ካረን ቤንቮለንት አርሚ ዲ ዲኬቢኤ እና ቦርደር ጋርድ ፎርስ ቢጂኤፍ በተባሉት የማይንማር አማጽያን እጅ ነበሩ። ኢትዮጵያውያኑ ከሌሎች ሀገራት ዜጎች ጋር በመሆን ታጣቂዎቹ እጅ የገቡት በግዳጅ ሰራተኝነት ተይዘው ከነበሩባቸው የሳይበር ወንጀል ካምፖች ከመለጡ በኋላ ነበር። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይንማር ለሚገኙ የወንጀል ቡድኖች መሸጣቸው ነው። በካምፖቹ ውስጥ የማጭበርበር ወንጀል እንዲፈጽሙ ሲገደዱ የነበረ ሲሆን የተለያዩ የስቅይት ድርጊቶች ተፈጽመውባቸዋል። በታጣቂዎቹ እጅ የነበሩትን ተጎጂዎች ለማስወጣት በጃፓን ቶኪዮና ህንድ ኒው ደልሂ በሚገኙ ኤምባሲዎች እንዲሁም በአጎራባች ሀገር ታይላንድ የሚገኙ መንግስታዊ ያልሆኑ ድርጅቶች በህብረት ሲሰሩ ነበር። በሁለቱ ታጣቂዎች እጅ የነበሩትን 751 ኢትዮጵያውያን ወደ ሀገር መመለስ የተጀመረው ሚያዝያ ላይ የነበረ ሲሆን ባለፈው ሁለት ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች እየተከፈሉ ከማይናማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጂ ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ለቢቢሲ ተናግረዋል። በቀጣይ ወደ ያዝናቸው የውጭ ዜናዎች። የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒኩሌር ጋር ምንም ግንኙነት የለውም፣ አያቶላ ኻሜኒ። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒኩሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የአገሪቱ ጠቅላይ መሪ አያቶላ ኻሜኒ ተናገሩ። ከሳምንታት በኋላ የታዩት ጠቅላይ መሪው ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው ኢራን እጇን እንድትሰጥ ብለዋል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒኩለር ማበልፀግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ መሪ አያቶላ ኻሜኒ ተናገሩ። ከሳምንታት ቆይታ በኋላ የታዩት ጠቅላይ መሪው ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው ኢራን እጇን እንድትሰጥ ብለዋል። አሜሪካ በኢራን የኒኩለር ተቋማት ላይ ካደረሰችው ጥቃት በኋላ በርካታ መረጃዎች እየተዘዋወሩ ያሉ ሲሆን የሲአይኤ ዳይሬክተር የአሜሪካ የሲአይኤ ዳይሬክተር አሜሪካ የኢራንን የኒውክሌር ተቋሞች ላይ የፈጸመችው ጥቃት ጉዳት አድርሶ በዓመታት ወደ ኋላ እንዲመለሱ እንዳደረጋቸው በመግለጽ ሾልኮ ከወጣውና ፕሬዚዳንት ትራምፕን ካስቆጣው የደህንነት መረጃ የተለየ አስተያየት ሰጥቷል። የአሜሪካ የስለላ ድርጅት ዳይሬክተር ጆን ራትክሊፍ ጆን ራትክሊፍ የኢራን የኒውክሌር መርሃ ግብር ቁልፍ ቦታዎች ወድመዋል ያሉ ቢሆንም ሙሉ በሙሉ ተወግደዋል ከማለት ግን ተቆጥበዋል። የስለላ ተቋሙ ኃላፊ አስተያየት የተሰማው የፔንታጎን የደህንነት ኤጀንሲ የመጀመሪያ ደረጃ ግምገማ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብላያ ይዞታዎችን አላወደመም፣ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችቷን ከፎርዶ የኒውክሌር ጣቢያ አዛውራለች የሚል ሪፖርት ሾልኮ ከወጣ ከአንድ ቀን በኋላ ነው። ሪፖርቱ ፕሬዚዳንት ዶናልድ ትራምፕን ያስቆጣቸው ሲሆን ረቡዕ ዕለት በማህበራዊ ሚዲያቸው ላይ የሀሰተኛ ዜና ሚዲያዎች ዋሽተዋል፣ እንዲሁም አንዳቸውም የሌላቸውን እውነታ ሙሉ በሙሉ አዛንፎ አቅርበዋል፣ ከተቋሙ ምንም ነገር አልወጣም ያሉ ሲሆን በረጅም ያሉ ሲሆን በጣም ረጅም ጊዜ የሚወስድ አደገኛ፣ እንዲሁም በጣም ከባድና ለማንቀሳቀስም አስቸጋሪ ነው ብለዋል። ፕሬዚዳንት ትራምፕ አክለውም ጥቃቱ የኢራንን የኩለት ተቋም ፕሬዚዳንት ትራምፕ አክለውም ጥቃቱ የኢራንን የኒውክሊየር ተቋማትን ደምስሷል ሲሉ በድጋሜ ተናግረዋል። የመከላከያ ሚኒስቴር ፔት ሄግዝ እና ሌሎች ወታደራዊ ባለስልጣናት ሀሙስ ዕለት በፔንታጎን የታላላቅ አሜሪካውያን አብራሪዎች ክብር ለመጠበቅ አስደናቂና ሊካድ የማይችል ጋዜጣዊ መግለጫ እንደሚሰጡ ተናግረዋል። ትራምፕ በኢራን እና በእስራኤል መካከል ለ12 ቀናት የተካሄደው የተኩስ ልውውጥ እንዲቆም ያደረጉት ጥረት እየሰመረ በሚመስልበት በዚህ ጊዜ ነው መረጃው ሾልኮ የወጣው። ረቡዕ በኔቶ የመሪዎች ጉባኤ ላይ ተገኝተው ንግግር ያደረጉት ትራምፕ ስለ ጥቃቶቹ በጣም ከባድ ነበር፣ መደምሰስ ነበር ብለዋል። በሚቀጥለው ሳምንት በሚደረገው ውይይትም ምናልባት ከኢራን የኒውክሌር ግንባታዋን ለማቆም ቁርጠኝነቷን እንደሚፈልጉም ተናግረዋል። ኢራን ድርድር እንደሚካሄድ ምንም አይነት እውቅና አልሰጠችም። ነገር ግን የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ለኤንቢሲ እንደተናገሩት በሀገሮቹ መካከለኛ ቀጥተኛና ቀጥተኛ ያለሆነ ግንኙነት እየተካሄደ ነው። ራትክሊፍ በመግለጫቸው ሲአይኤ ታማኝና ትክክለኛ ከሆነ ምንጭ ያገኘው አዲስ መረጃ በርካታ የኢራን የኒኩሌር ተቋማት ወድመዋልና መልሶ ለመገንባት ዓመታትን ይወስዳል ብለዋል። በዚህ ወቅት እንግዲህ አሜሪካ በኢራን ኒኩሌር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ሲሉ አያቶላ ኻሜኒ የገለጹ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተፈጸመው ጥቃት ምን እንዳደረሰ ባልተለመደ መልኩ አቅርበውታል ሲሉ ኻሜኒ ተችተዋል። ይህንም ማድረግ ያስፈልጋቸው ምክንያት ግልጽ ነበር፣ የሚሉት ኻሜኒ አሜሪካ ያጋነነችበት ምክንያት እውነቱን ለማጣመም እንደሆነ የሰማቸው በሙሉ ሊረዳ ይችላል ብለዋል። ኢራን በቀጠናው ከሚገኙ የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንንም ለማሳነስ ሞክሯል ያሉ ሲሆን አክለውም አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒኩሌር፣ በመቀጠል ደግሞ ሚሳይሎችን ያነሳሉ ሲሉ ኻሜኒ የተቹ ሲሆን ከሳምንታት ቆይታ በኋላ የታዩት ጠቅላይ መሪው መሰረታዊው ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው ኢራን እጇን እንድትሰጥ ነው ብለዋል።